የናሽናል አይዲ ወይም ደግሞ የፋይዳ መታወቂያቸው ላይ ያለው መረጃ ተሳስቶባችሁ ለማስተካከል ወይም ደግሞ ለመቀየር ስትፈልጉ እንዴት በቀላሉ ማስተካከል እንደምትችሉ ላሳያችሁ። ታዲያ ይህ ቪዲዮ የሆነ ጊዜ ሊጠቅማችሁ ስለሚችል ፋቨራይት ማድረጋችሁን እንዲሁም ደግሞ ለሌሎች እንዲደርስ ፎሎ፣ ላይክ፣ ሼር ማድረጋችሁ መርሳት የለባችሁም። በመጀመሪያም ወደ አይዲ ዶት ጂኦቪ ዶት ኢቲ ስላሽ አብዴት ወደ ተሰኘው ድረገጽ በመግባት ባለ አስራ ስድስት አሀዝ የፋይዳ ተለዋጭ ቁጥር በማስገባት ቀጥል የሚለውን አንድ ጊዜ በመጫን ከዛም ደግሞ ዋን ታይም ፓስወርድ ቨሪፊኬሽን ኮድ ወይም ደግሞ የአንድ ጊዜ የይለፍ ቃል ቁጥር በስልካችሁ ይደርሳችኋል። ከዛም በስልካቸው የተላከው ኮድ በማስገባት አረጋግጠው የሚለውን አንድ ጊዜ በምትጭኑበት ጊዜ ወደዚህ ገጽ ወይ ደግሞ ወደዚህ ፔጅ ወስዳችኋል ማለት ነው። በመቀጠልም የስነ ህዝብ መረጃ አስተካከል የሚለውን አንድ ጊዜ በመጫን መግባት ከዛም አስተካከል የሚለውን በመንካት ማስተካከል የምትፈልጉትን መረጃ ማለትም እንደ ስም፣ ጾታ፣ ዜግነት እንዲሁም ደግሞ አድራሻችሁን በመምረጥ ታስተካከላላችሁ ማለት ነው። እንደ አስፈላጊነቱ ላስተካከላችሁት መረጃ ማረጋገጫ ሰነድ ከጠየቃችሁ ለጠየቃችሁ ሰነድ አፕሎድ ታደረጋላችሁ። ከዛም ቅያሬ አመልክት የሚለውን በመጫን በስልካችሁ መረጃችሁን ስለመስተካከሉ የሚገልጽ መልእክት ይደርሳችኋል ማለት ነው። ከዚህ ጋር የተያያዘ ማንኛውም ጥያቄና አስተያየት ካላችሁ አስተያየት መስጫሉ ያስቀምጡልን ባይ